በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሞት ሆይ ድል መንሳትህ የት ነው? ሞት ሆይ ሰውን የምትጎዳበት ኃይል የት ነው? ተብሏል። የሞት መንደፊያ ኃይል ኃጢአት ነው። የኃጢአት ኃይል ደግሞ ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ አማካኝነት ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። የተከበራችሁ የሀገረ ስብከታችን ካቶሊካውያን ምእመናን እና ምእመናን፣ ካህናት፣ ደናግል፣ ካቴኪስቶች እንደዚሁም መልካም ፈቃድ ያላችሁ የእግዚአብሔር ሕዝብ የክልላችንም፣ የሀገራችንም፣ በዓለም ተበትናችሁ የምትገኙ ኢትዮጵያውያን ሁሉ እንኳን ለጌታችን ኢየሱስ ክርስቶስ ለ2017 ዓመተ ምሕረት በዓለ ትንሣኤ በሰላም አደረሳችሁ እላለሁ። ይህንንም በማስከተል የእምነታችን ማዕከል የሆነውን የትንሣኤን በዓል በምናከብርበት ጊዜ በግል ሕይወት፣ በማህበር ሕይወት፣ እንደዚሁም ደግሞ በተለያየ በስራ ዓለም፣ በትምህርት ዓለም በሚኖረን ግንኙነት በአጠቃላይ፣ በሀገራችን በዓለማችን ብዙ ፈተናዎችና ብዙ መከራዎች በሚበዙበት ጊዜ አንዳንድ ጊዜ ብዛታቸው ሊያደክመን ይችላል፣ ተስፋ ሊያስቆርጠን ይችላል። ይሄ እንደ ሰው ሊከሰት የሚችል ነገር ናቸው። ነገር ግን የጌታችን ኢየሱስ ክርስቶስ ትንሣኤ ተስፋችን እንደገና እንድለመልም የሚያደርገን ነገር ነው። ምክንያቱም እኛን ሊያስፈራራን ከሚችሉ ከዋናው ነገር ትልቁ ነገር ምንድን ነው ካል ሞት ነው። ሞት ደግሞ እኛን ያስፈራል። እኛን ድል ያደረገን እኛን ያሸነፈን ዛሬ ጌታችን የሱስ ክርስቶስ በሞት ላይ ድል ነስቷል፣ ድል ነስቷል ብለን ዘምረናል። ስለዚህ ይህ ሁላችንም በተስፋ እንድናሰራራ፣ ምናልባት የግል ጉዳይ የሚያስጨንቁን ተስፋ ያስቆርጡን ነገሮች ካሉ፣ የቤተሰብ ጉዳይ ተስፋ ያስቆረጠን ነገር ካለ፣ የሀገራችን ጉዳይ እኩል ሁላችን ሊሰማን የሚችሉት። ፍርሃት የሚያመጣብን ተስፋ የሚያስቆርጥ ነገሮችም ስላሉ በዚህ ሁሉ ላይ ግን ሞት የሁሉ ነገር የጥፋት ሁሉ መጨረሻ የሆነው ትልቅ ኃይል ያለው ሞትን ጌታ ኢየሱስ ክርስቶስ ድል ስለነሳ ለእኛም ትልቅ ተስፋችን ነው። የፈጠረን የወደደን አምላካችን ዛሬም በፍቅሩ ያመጣልንን ያስተላለፈልን የድል መልእክት ዛሬ ሁላችንም በታላቅ መንፈሳዊነት እንድንይዘው ያስፈልጋል። ስለዚህ አንገታችንን ቀና አድርገን በፊት ለፊት ከምናያቸውን መጥፎ ነገሮች ባሻገር ያለውን ተስፋ እንድናስብ ይረዳናል እና በዚህ ሐሳብ እርስ በርሳችን እንድንበረታታ፣ እርስ በርሳችን እንድንጽናና እኛ ሁላችን የሞት መልእክተኞች፣ የፍርሃት መልእክተኞች፣ ዜና አብሳሪዎች ሳይሆን የድል አብሳሪዎች እንድንሆን ያም ብቻ ሳይሆን የድል ነጋሪዎች፣ የድል ሰራተኞችም እንድንሆን ያስፈልጋል። በእርግጥ አንዳንድ ሁኔታዎች ለአንዳንዶቻችን ብዙ የተወሳሰቡ ነገሮች ገብተን ሊሆን ይችላል። ነገር ግን እግዚአብሔር ጥበብ ከሰጠ ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ወደ እግዚአብሔር በምንጠጋበት ጊዜ ጥበብን እናገኛለን። ጥበብን የመልስ ጥበብ እናገኛለን። የንግግር ጥበብ እናገኛለን። መፍትሄን የማምጫ ጥበብ እናገኛለን። በመሪዎችም ዘንድ ቢሆን መሪዎችን በሚያማክሩ ዘንድ ቢሆን እኛም በሀገር ውስጥ እንደ ምእመን ወይም ደግሞ እንደ ህዝብ ያለንም ሰዎች ብንሆን የሁላችንም ሁኔታ የሁላችንም አስተዋጽኦ በሁሉም ነገር ላይ ስለሚገኝ እና ሰነፎች ሆነን እንደማይመለከተን ሆነን ዳር ጥግ ይዘን መቀመጥ ስለማይገባን፣ ነገር ግን የድል ሰራተኞች የመልካም ዘና ሰራተኞች እንድንሆን ያስፈልጋል። ከዛም ባሻገር ባህላችን የክርስትና ባህላችን የሆነውን ድሆችን፣ ችግረኞችን፣ የእኛን እጅ የሚያስፈልጋቸውን ሰዎች በዚህ ጊዜ በማካፈል ያለንን ነገር በማካፈል እንድናስባቸው፣ እስር ቤት ያሉትን ሆስፒታል ያሉትን ስለ እነሱ በመጸለይ ብቻ ሳይሆን እነሱን በመጎብኘትም ደግሞ እንድናስባቸው ያስፈልጋል። እነዚህን ለሰከንድ ያህል ልንዘነጋቸው የማይገቡን ነገሮች የክርስቲያን ባህሪዎች፣ ዛሬ ይህንም በዚህ አጋጣሚ ወደዚህ ለመጋበዝ ይህን ነገር እንድናስታውስ ለመጥራት እወዳለሁ። እግዚአብሔር አምላካችን የተባረከ የተቀደሰ የጌታችን የኢየሱስ ክርስቶስ የፋሲካ በዓል ያድርግልን። አምላካችን በእስር ቤት የሚገኙ በ ሆስፒታል ያሉት በሀገር ጥበቃ ላይ የሚገኙት በስደት ላይ ያሉትን በያሉበት ለእኛ የሰጠንን ደስታ ለዓለም በአንድ ወቅት ላይ መጣው አሁንም የተሰራጨው ደስታ ለሁሉም የመልካም የተባረከ ደስታ እንዲያደርግላቸው የተባረከ የተቀደሰ ዘመን ጊዜ በዓል ያደርግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።